አንቺ ፅጌ አረበማር አንቺ ምን ችግር አለው? ምን ችግር አለው? አኔ ኮ ብቻ እንስ ሎንኩ ብቻ ምንም ነገር አይፈጠርም እኮ ምን ነው? ምንም ነገር አይፈጠርም። ሴት አንድ ላይ ያድራሉ። ምንም ነገር እንደዛ አይደለም። ኢፍሬምና በቃ ችግር ይሉም እንደዛ ነው የምሬና ቃል ሳይወጣ በአይኗ ቋንቋ ሳታወራ። ሰላም ሰላም ቤተሰብ፣ እንዴት አላችሁልን? አለንላችሁ ይመስገን። ያው ሰሞኑ እየተካሄደለውን ነገር ታያላችሁ። ብታችራ ነበርን። ለበኋላ አሪፍ ነገር አሳልፈናል። ለመጀመሪያ ጊዜ ነው ዛማ ያከበር ነው። በጣም ጸዴ ነበረ። ያው መስቀልን እንደዚህ ያከብራለሁ ብዬ አስቤ አላቅም ነበር፣ ግን ብቻ ጸዴ ነበረ። አጋጣሚዎች ሰው ጋር ያስተዋውቋችሁና በአጋጣሚ ደግሞ አጋጣሚዎች አሪፍ ነገሮችን ይዘው ይመጣሉ። ብዙ ጊዜ ያው በአጋጣሚ ከኔ ኢፋም ጋር ምናምን ትተዋወቃላችሁ። ብቻ እንደዛ ሆኖ እስከ ዛሬ አክብሬ የማላቀውን አሪፍ የሆነ መስቀል ጸዴ የሆነ አክብሬ ያለው በቡታጅራ በጣም ደስ ይል ነበረ። እዛ ያው አብዛኛውን እያያችሁ ነበረ። የተፈጠረውንም ነገር በጣም ደስ የሚል ነገር እና ይፋት አርቀው ምናምና አይታቸዋል። በቻልነው መጠን ነው ያንን ያደረግነው። ያው ደስ ይል ነበረ ብቻ የእነሱ መርቅ ተጨምሮ፣ በዓሉም ደግሞ ከቤተሰብ ጋር እንዲሰብሰብ ምናምን ብላችሁ ስታከብሩ ያለው ነገር ደስ ይላል። አሪፍ ነገር አክብረናል፣ አሪፍ ነገር አሳልፈናል። ደስም ብሎኝ ነው የመጣሁት ከቡታጅራ። እንደ አጋጣሚ ጽጌን ይዘናት ትደን ነበር። አይታቸዋል እሷም አይ ቲንክ የመጀመሪያ ባህሏ ነበረ። አሪፍ ጊዜ አሳልፈናል። ብቻ ለማንኛውም ያው በትንሽ እዚሁ ሰፈር እያለች ከኤፋ ጋር ትንሽ ግጭት ምናምናምን የነበረ ሰዓት ብዙ ጊዜ አንገናኝም ነበር፣ ግን እዛ አብዛኛውን ታይም እያሳለፍ ምናምን ያው ቅርርቡ ምናምናምን እንደምታዩት ነው። አሪፍ ቅርርብ አምጥተናል። አዳዲስ ሰዎች ትተዋወቃላችሁ ምናምናም በቃ ያ ነገር አለ። በደንብ ተግባብተናል ከጽጌም ጋር አይ ቲንክ እና ምልላችሁ ፈልጌ ነው ዛሬ እና ኤፍሬም የለም። እንደምታዩት ብቻዬን ነው ቤት ውስጥ ያለሁት። ታውቃላችሁ የት እንዳሉ? መቀሌ ነው የሄዱት። እንሂድ ምናምን ብለው ነበረ እንደሄድ ሀሳብ አቅርበው ልኝ ነበር ግን እዛ ድረስ መሄዱ መሄድ ፈልጌም መሄድም ሳልፈልግ ቀረው። በቃ ሁለት አይነት ሀሳብ ሆነብኝ። ምክንያቱም እዚህ ብሆን ስራም እሰራለሁ ምናምን አይነት ነገር ነው እና እዛ ሂጄ ወጪ ብቻ ነው ምንም አልሰራም ብያሰብኩኝ። ያው በየት ደስ ይለኝ ነበረ። ብቻ በሆነ በሆነ ምክንያት ቀረው። ግን ሰው ለምዳችሁ ምናምናም ብቻችሁን ስትሆኑ ያለው ስሜት ከባድ ነው። እስማ የምሬ ነው። ላሁ በጣም የሚከብደው በተለይ ከሰው ጋር ተላምዳችሁ ቀን በቀን ከዛ ሰው ጋር እያሳለፋችሁ እያሳለፋችሁ ቆይታችሁ ብቻችሁን ስትሆኑ ትንሽ ከበድ ይላል። ያው በቃ ቤት ውስጥ ብቻዬን ያለሁት እንደምታዩት ትንሽ ደባሪ ነገር አለው። እሱ ትንሽ ደበር ያለኝም ለዛ ነው። አስጠላኝ ብቻ መሆን ብቸኝነት ምናምናም። በፊት ብቻዬን በሆኑም ግን አሁን ላይ ብቸኝነቱ ትንሽ ከበድ ይላል። ቤተሰብ የምሬን ነው የምላችሁ። እንደዚህ ሰሆራችሁ ቀላል ምናምን ሊመስላችሁ ይችላል፣ ግን ሰዎች ታላምዳችሁ ምናምን ስትለያዩ ያለውን ስሜት ታውቁታላችሁ። በእርግጠኝነት ተሰምቷችሁ ሊያቅ ይችላል እናንተም እና በቃ ሳታስቡት የሚመጡባችሁ አስጨና አስጨናቂ የሆነ እንትኖች ስሜቶች አሉ። ታውቃላችሁ ብቻችሁን ስትሆኑ ብቻችሁን ስትሆኑ ሁለተኛው ሴጣን ነው ይባላል። እና የሆነ የሆነ ንግር ሀሳቤ በጣም ይመራረዛል። የሆነ ሰዓት ዲፕሬሽን ውስጥ የመግባት ባህሪ አይነት ምናምን እየመጣብኝ ነው ራሴ ላይ እና በጣም እየተደበርኩ ነው። ዲፕሬሽን ውስጥ እየገባው ነው። እንደዛ ነው እየተሰማኝ ያለው። አይ ቲንክ ብቸኝነት ስሜቱን አልቻልኩትም። ከባዱ ነው ብኛል እኔ ላይ እንዴት ላስረዳቸው? አሁን ውስጥ ያለው ሌላ ነገር ነው። ቃላቱ ነቼ እንዴት ላስረዳቸው? እሱ ነው ግራ የገባኝ። እንዲሁ ግን አይታችሁም ተረዳኛላችሁ እያስባለሁ ብቻ። ከባድ ነው እና ትላንት ትላንት ከትላንት ወዲያ ምናምን ሆናቸው ኔ ፍሬም ራሱ ከሄዱ ሶስት ቀን እንደዛ ነገር ምናምን ነው እና ሰው ለምዳችሁ ስትለያዩ ምናምን በተለይ ደግሞ እንደዚህ አይነት ቫይብ ያለው እንደ ቤተሰብ አይነት ቀረበ ያላችሁ ሰው ጋር ስትለያዩ ትንሽ ደበር ይላል። ግን ይህን ድብርቴ ለማስለቀቅ ለማስለቀቅ በቃ ድብርቴ ከዚህ ሙድ ለመውጣት ያለኝ አማራጭ አንድ ነው። የጽጌነት ያው ማን የህያብነት ጽጌን ታውቃቷላችሁ። ከህያብ ጋር ያው ዚ ቤቱ ምናምን ታውቃዋለች። አብረን ነበር ሰዓቶችን ስናሳልፍ ጊዜያቶችን ስናሳልፍ የነበረው እና እሷ አንድ አጋጣሚ ሆኖ አልሄደችም እሷም እሷም ደግሞ እዚህ ብቻዋን ያለችው ከጓደኛ ውጭ ምናምን ማንም የላትም። ያ እነ ህያብ ሲሄዱ እሷም ከጓደኛዋ ጋር ነው ጓደኛዋ ስራ ምናምን ትውላለች። ክላስ ማልተጀመረ የሚሷ ደግሞ ብቻዋ ነው ቤት ውስጥ የምትውለው። አይ ቲንክ እንደን አይነት ሙድ ነው እያሳለፈች ያለው ይመስለኛል። ተውዬ ምስጠይቃት እንደዛ ነገር ነች። ብቻ በቃ እስኪ እሷን ጠርቻት አእምሮ ውስጥ የመጣልኝ አንዳንድ ነገሮች አሉና እሱን ነገር ባማክራት ብዬ አሰብኩኝ። እሷን ጠርቼ ከተቻለም እዚሁ እነ ኤፍሬም እስኪመጡ ብቻ ነግራቸዋለሁ። በኋላ የምታዩት ነገር ነው። ሃሳቤን ነግራቸዋለሁና ጠርቻታለሁ። ከዚህ ሙድ ልታወጣ የምትችለው እሷ ነች። በቃ አሁን ላይ አብዛኛዎቹ ጓደኞቹ ምናምን የምትሎቸውም ያው ሁሉም በየፊ ነው፣ ስለሆነ አይመቻቸውም ገብታቸዋል። ስለዚህ እስኪ ቤት ድረስ ጠርቻታለሁ። ይሄ ቤት እንደምታዩት ትልቅ ቤት ነው። ብቻችሁ ሊበላችሁ ነው የሚደርሰው ቤት ብቻ። እስኪ ፅጌን ጠርቻታለሁ የሆነ ነገር ላውራት ፈልጋለሁኝ። አይ ቲንክ የእሷን ፍላጎት ሊሆን ይችላል ብዬ ስላሰብኩ ነው ብቻዋን ስለሆነች ማውራቱ ሃሳቤ ለሰው አጋራት እስኪ ምን ትለኛለች ብዬ እያሰብኩ ነበር፣ እና ብቻ ጠርቻታለሁ። ቤተሰብ እየመጣች ነው። ትንሽ እንጠብቃት እስኪ ቃል ሳይወጣ በአይኗ ቋንቋ ሳታወራ ዝምተኛ ናዛይንጨዋ የውነት ፍቅሯ ኧረ እንዴት እንዴት እንዴት ያለች ማትጠገብነች እንዴት እንዴት እንዴት ያለች ማትጠገብ ነች። ኦሆ የሱሴት መልከ መልካም ኦሆ የሱሴት ሰናይ ተባይ ኦሆ የሱሴት እንደ ምርጫ የሱ ግን ምርጫቻ ፍቅሯን ስትገርሰ

እንደ ፒተር አስተቀያይሩ። አዎ እግዚአብሔር እንደብር ነው ያለኝ። ደግሞ ታላንዶች ከሰባና ምናምን ሲሆን በጣም ነው ያስጠላው። ሰማትጣሊገረን ያልቻልኩትም በስማ እንዳለ ቡና መልጠጣ ከኔ ይጠጣል ል አልጠጣል ከድብርት እንዳወጣ እኮ ነው። ምግብ ምናምስ እየበላቸው ነው። እኔ መጥቼ እንዳልጠይቃቸው ጠፋሽ እንጂ አንቺማ፣ ልክ እነሱ ወደ መቀሌ ሲሄዱ አንቺ እዛው ታሽገሽ ቁጭ ያልሽ እነሱ እያለ እኛ በድብርት ደባሪ ነው። አንቺ ግን የደበረሻት መቼም ፏ ብለሻል

ችግር እና መናፈቅ መብቴ ነው። እሺ አንቺ አትናፍቄ አሁን ሰው አሁን ያልናፈቅኩሽም። እሺ እንትን ነው ግን እንዴት ነው? አሁን እዛ ብታጀራ እዚህ ምና ካለን ግንኙነት አንፃር አሁን ላይ አናፍቅሽ መሻሆነች ሰው አይናፍቅሽም ነው። እንደዛ ነው ያልኩት። በሰላም ነው ግን ነው ወደ ውጭ መውጣት እና ለምን እኛ ሰፈር አልመጣ ቲቪ ማየት አስጠላኝ። ሰፈርማ አይመጣሁም። አይደብራም ሰፈር ድረስ ቤት ነው የትሽን ነው ችግር

እዛየት ታጅራ ከአንቺም ጋር ያለኝን ግንኙነት አጠባብቀዋለሁ። አገባኝ ምንድነው ማለት? እዚህ ብቻዬን ሲሆን አንዳንድ እንትኖች አእምሮ ላይ የሚመጡልኝ ነገሮች በነገር ናቸው። እንዴት ነው እንትን ብሎ አያውቅም። እንዴት ነው የማታስቢ ነገር አስቡብሽ ምናምን አያውቅም ጭንቅላትሽ። እኮ ቢሆንም እኮ አዎ ግን ለምን ይህን ያህል እንትን ብዬሽ ነው ከደበረ ወይም ቤተክርስቲያን ቤት ትችላለህ ወይ የሆነ ቦታ ይችላል ወይ ጓደኞች ጋር ጓደኞች አሁን የሉም አብዛኛዎቹ በራሳቸው እንትን አሉ የራሳቸው ላይፍ ስላለ እንትን ይላሉ ቻል ሁሉም በየራሱ ስለሆነ አሁን ቤት ውስጥ ነው እዚህ ቤት ችግር አሁን ከድብርት የሚያስወጣ ነገር ምንድን ነው ወይ የምትፈልገው ነገር ያው እዚህ ማንም የለም ታውቂያለሽ ስለሽ አምሮ ላይ የመጣል ነገር ነው እንጂ። ነገር ነገሽ ንገረኝ። ምንድን ነው? እሱ ብቻ ነው ወይስ ያው ብቻ ሽንስቶኝ ብቻነትሽን ልትረሽ የምትችበት ነገር ያስፈልጋል። ግዴታ ነው። ከዛ ካለን ቅርበት አንጻር ደግሞ አንቺ ነሽ ልትረሽ የምትችለው ብዬ ስላሰብኩ ነው። ያው ማንም የለም፣ እንደፈለግ መሆን እንችላለን ብዬ ነው። ማለትማ በቃ አብረን እንድንሆን ነው። እዚህ ቤት ውስጥ የት? እዚህ

አንቺ እዚህ አብረን ብናድር እዚህ የመጣሽ ምናምን ደስ ይለኛል። ምንም አይሆንም። እኔ ቤቴ ያለኝ ስል ቤትማ አለ አንተም አለ፣ ግን ብቻች ስትሆኑ ምግብ ከሆነ ምግብ መጥቼ እሰራላችኋለሁ፣ ከዛ ወደ ቤቴ እሄዳለሁ። እኔ ብቻዬን ማደር ያስጠላኝ ነው ያልኩሽ። አንቺ መጠሽ ከመቼ ነው? ብቻዬን ማደር ያስጠላ ከመቼ ጀምሮ? ሁሌ ብቻ አይደለም እንዴ የምታድረው? አሁን እሺ፣ አልገባሽም? አንቺ በቃ ምን ችግር አለው አብረን ብናደርግ? ምንድን ነው ችግሯ? ማንም የለም ማንም አያግደልም ማለት አብረን ብናደርግ ምን ችግር አለው? አንችና ነው የምር ነው ወይስ ሌላ ነገር አለ? በቃ የጠራዎች ሌላ ምን ምን ነገር አለ የጠራዎች ከመቼ ጀምሮ ነው እኔ እናንተ አብረን የምናድረው? ከመቼ ጀምሮ ስጀምር፣ አንተ አንተ ራስህ ነው አውሪ እኮ ነህ ወይ ሌላ ሰው ነው? ምን ሆነ? አብዷል እንዴ? እኔ እኮ እየቀለልኩልሽ ነው። አንቺም እንደምትፈልጊ ይገባኛል እኮ እኔ ቤት አለኝ አውሪ እኮ እህትስ ከምትመጣ ፍሬም ሲሞጥ ነው። እኔ እዚህ ቤት ማድረግ ምፈልግ እኔም እኮ ፍላጎቷ ማን ነው? እኔም እኮ ቤት አለኝ እኮ እኳ አ ግን ከመቼ ጀምሮ ነው ይሄ ሁላ ጊዜ እኔ ካወቅ ብቻ ብቻንም የምታድረው? ከመቼ ጀምሮ ነው? አብረን እንደር። ምን ችግር አለው አሁን? እኮ አሁን እስከ ዛሬ በቃ ማንም ሰው ምናምን ነበር። አንተ ሀሳብህ እንደዛ አይደለም ኢፍሬም። በቃ ችግር የለውም ምናምን እንደዛ ነው ያሰብኩት። ኧረ እባክህ ኖርማል። ምን ችግር አለው እንደዚህ ከጠራኝ ችግር አኔ እኮ ብቻዬን ስለሆንኩ ብቻዬን ስለደበረኝ። ከመቼ ጀምሮ ነው አንዴ አብረን እንደርም ትለኝ አንተ? ምንም ነገር አይፈጠርም እኮ ምን ፈርተሽ ነው? ኧረ እባክህ ምንም ነገር አይፈጠርም። ወንድና ሴት አንድ ላይ ያድራሉ ምንም ነገር አይፈጠርም። ምን ችግር አለው? አብረን እናድር። ምን አይፈጠርም

እሺ አሁን ለምን ነው የምትናደጅ አትንካኝ፣ የፀጉር እጅ ምናምን አታደርገኝ። በቃ ተነሳ ዘወር ብለህ አሳልፈኝ፣ ልሄድ ነው ወደ ቤቴ። አይ ብቻው ደብሮታል ምናምን ብዬ አስቤ ነው። እሺ አሁን አስበሽኝ መጣሻ ደግሞ ምንም ነገር አይፈጠርም እኮ አታናደኝ አራንቻ ቀለል አርጌ አብሬ እኮ አትንካኝ፣ አትንካኝ። ጉድ ነው። ማርያምን፣ ማርያምን አብሪኮ እኔ እንደዚህ አይነት ሰው አትመስለኝም ነበር። ምን አደረኩኝ አሁን? አብረን እንደር ማለት ያን ያክል ከባድ ነገር ነው? እሺ ምን ብለን ምን ምን ችግር አለው? ጀስት ችግር የለውም። እሺ ቁጭ በይ ጥያቄ ከሆነ ጠየኩሽ እኮ፣ ፍላጎትሽ ምንድን ነው አሁን? ችግሩ እስኪ ነገረኝ። ችግር አለው ጓደኛ? በቃ ችግር የለውም። ከዚህ በኋላ አሁን ብቻ ሽበኝ ነሱ እስኪመጡ ኖርማል ነገር ነው። ምንድን ነው የምታካብጂው አንቺ? አብሮ ማደር ያን ያክል አብሮ ማደር ያን ያክል ከባድ ነገር ነው ነው? ምንም ነገር አና አሁን አንቺ አእምሮሽን እስኪ በኖርማል ነገር አስቢው። ከኔ ጋር አብረሽ ብታሪ ምን ይፈጠራል? ፈርተሽ ነው እንጂ ምንም እኮ ኖርማል ነገር እኮ ነው ጽጌ። ካላመንሽ አብረን እንደር ነው ያልኩሽ አይደል? ካላመንሽኝ በቃ ችግር የለውም

ምንም የከለከለኝ ነገር የለም። ምንም ነገር ትልነ አስባለሁኝ። ፅጌ በቃ አንድ ላይ ማድረግ ነው አንድ ላይ ነው አናድርም። በቃ መጀመሪያ ግን እኔ እዚህ ቤት ማደር አልፈልግም። እኔ ደው ግራኛ ቡና ወይ ምግብ ነው፣ ኖርማል ነገር ነው። አንቺ ምን ራት ይጂ በቃ ሻት ይጂ ምን ችግር አለ? ነው ምን ነገር አስበህ ነው የጠራኝ? አሳብ ሌላ ጭንቅላት ውስጥ ሌላ ነገር ነው ያለው። እንጂ ከመቼ ጀምሮ ነው አብረን እንደር ነው ነገር ነው። ቤት ይሄዳል በቃ ኤፍሬም ላይ ያየው ሲመጡ ዝም ኖርማል ነገር ነው። አሁን እመታለሁ የምሬ ነው። አብረን እኮ ስንጀምር እንደዚህ አይነት ልክስ ክስ ምን ቆይ ምድን ነገር ነው ግን

የጀመርነው መንገድ መጨረሻው ለየግሉን እንጂ አንድ ነገር አለ የጋረደን አቁን ያሳተነ በመዋደድ ፈንታ ያራራቀን፣ ልዩነት ፈጥረን አልቻልንም ምንም ልንተያይ አንድ ቤት ሆነን